ሰላም፣ ሰላም፣ ሰላም፣ እንዴት ናችሁ? ደህና ናችሁ? ጽፈማለችሁ ይን ራያን ዩቱብ ላይክ ሰብስክራይብ ሸር አድርጉለት፣ ተባበሩት። እናንተ አሳድጉት። እናንተ ላይክ ሰብስክራይብ ሼር ማረጋችሁ ን አትዘንጉ። አረ ተባበሩን። ይራያ ልጆች፣ እስኪ አሳድጉት። አረ ምንድን ነው? ላይክ ሰብስክራይብ ሼር እያረጋችሁ። ደህና ናችሁ ግን? ሁላችሁን ሰላም ብያለሁ። ባታውቁ ን እንግዲህ አዲስ ምን ሊያደርግ በዚህ ዩቱብ መጣ ይሄ ልትሉ ይችላላችሁ። ይሄ ልጅ ጓደኛዬ ነው። ወላችሁ እንግዲህ ተቀብለና አንበራ በራያ ውስጣ ውስጥ ያላችሁ ራያ በሙሉ ማለት ነው። ራያ ውስጥ ላይ ያላችሁ የሆናችሁ ዩቱብ የምትሰሩ ሰዎች ስልክ ቁጥራችን እና ኖርላችኋለን አይደል፣ እየመጣችሁ እኛ ጋር መስራት ይቻላል። በቸም አንድ ላይ ስንሰራ እይታ ምናምን ስላለው አንድ ላይ መጫወትም መስራት እንችላለን። እናንተ ደግሞ ሁላችሁም ላይክ ሰብስክራይብ ሸር አርጉልን። የራያ ልጆች የራያ ልጆች በሙሉ ማለት ነው። አራስ አዲጉን ምንድነው እንዴ ገና እየጀመረ ስለሆነ ታውቃላችሁ። ደግሞ አዲስ ጀማሪ ስትሆን አንድ ፎረም ማገኘት ራሱ ምን ያህል እንደሚያስደስት እና ላይክ ሰብስክራይብ ሸር እያረጋችሁለት ይሄን ወንድማችንን እንድታሳድጉልኝ በአጽንኦት ለምናችኋለሁ ማለት ነው። እና የኔ ቤት የሆናችሁ ደግሞ ማለት ነው የሄዳችሁ ሰብስክራይብ ሸር አርጉለት። እና ናይ ጓደኛዬ ነው። ላይክ ሰብስክራይብ ሸር አርጉለት ሁላችንም አረ፣ አሳድጉን የራያ ልጆች ምንድ ነው ሰብስክራይብ ሼር አድርጉልን እንጂ እናንተ ያላሳድጋችሁን ማን ያሳድጋል? እናንተ አሳድጉን፣ ዝም አትበሉን። በአስተያየት ኮሜንት ምናምን ጻፉልን። አዲስ ጀማሪ ስለሆነ ነው። ደግሞ ብዙ የራያ ቤተሰብ ናችሁ፣ ሼር እያደረጋችሁ ይሄ ወንድሜንም እንድታባረታቱ እንድታበረታቱልኝ እፈልጋለሁ። እንደነገርናችሁ ለቻናል ለዚህ ቻናል ከዚህ በፊት እንደዚህ አይነት ነገር ሰርተን ስለማናውቅ ለዚህ ነው እና ያበረታታችሁን ምክራችሁን በጣም ያስፈልገናል። እና ኮመንት ውስጥ እየገባችሁ እየጻፋችሁ አበረታቱን። እንግዲህ በሀገር ውስጥም በሀገር ውጭም ለምትኖሩ ማለት ነው እና እንደዛ እያደረጋችሁ አበረታቱን። እና አሁን ያበለ ፕራንክ አሳያችኋለሁ። እሱን ፕራንክ ማደርገው ደግሞ እህቴን ነው። ፕራንክ ማድረጋት እህቴን ፕራንክ አደርጋታለሁ ከዛ ምን እንደምትል ለመስማት ነው እና አብራችን ቆዩ። ፍራንክ እናደርጋታለን። አማርኛ ትቺ አማርኛ አማርኛ ትችይ ከሆነ በአማርኛ አውሪኝ። አይሰማም። እኔ ወንድምሽ አይደለሁማ። ወንድምሽ የለም። ወንድምሽ ልነግርሽ ነው የወንድምሽን አክባርና በአማርኛ ትሰሚ ከሆነ አውሪኝ። ትሰሚ ያለሽ አማርኛ። ወደ ሳውዲ የሄደ ነበር ወንድምሽ። ዋልማት ደርሷን፣ እኔ ደላላው ነኝና ጠፍቶ እንደሄደ ምናምን ስለነገረኝ ነው የደወልኩልሽ። በራሱ ስልክ ስለሰጠኝ አብሬ እየተጓዝኩ ነበር እና እኔም የመን ምናምን ነበርና ለመቀመጥ እየሄድኩ ነበር። እኔማ ደላላው ነኝ። እኔ ኢትዮጵያ የቆየው ደላላ ነኝ። አሁን በእኔ ጠሪቅ ነው እና እየሄደ ያለው ከዛ ጠፍቶ እንደሚሄድ ምናምን ስለነገረኝ ለዛ ነው ብር እንድታዘጋጅለት ፈልጌ ነው። ማለት አንተ ለምታጠፋለ እኔ ውሀ እኔ ወሃ ለማታገኘው እየሄድኩ ነው። እኔ ለራሴ እየተጓዝኩ ነበርና ከዛ ኢትዮጵያ ነው እየኖርኩ ነበር። አሁን ወደ ውስጥ ልገባ ፈልጌ፣ ወደ የመን እዛ ጠሪቁ ጋር ሳገኘው ስልኩን እንዲያጋጣሚ ይዞት ቆይቶ ወንድሜ ከኋላ ነበርና የላከው እኔ ያላወቅኩም ጠፍቶ መምጣቱ። እኔ እውነቴን ነው እየተናገርኩ ያለሁት። ሁለት ቀኑ ነው፣ ትናንትና ምናምን ነው የመጣው ከእኔ የደረሰው ማለት ነው። ዛሬ ማታ ወደ ዋህለማ እንትን ላይ ይጫናል ማለት ነው፣ ቀጥታ ወደ ጅቡቲ። እኔም አድርጎት እኮ ነው እየነገርኩች ያለሁት። ሰልኮ ዮሐንስ አ ዮሐንስ፣ ቆይ ልጠራልሽ። ና ዮሐንስ ና ና ና። እህት ተገኝታ አናግራት። እና እኔ የምሬ እኮ ነው እያወራ ያለው ያለው በቃ ምን ማድረግ አለብኝ? በአማርኛ አውራ እያለኝ ነውና ምንም ማድረግ አልችልም። በቃ መጥቻለሁ። አንዴ መጥቻለሁ፣ መጥቻለሁ። ምንም ማድረግ አልችልም። ዋላ አትቀበይም፣ ዋላ እንጂ እዛው ሞታታለሁ። በቃ

በበይ በይ እኔ ነኝ እናናገርኩሽ እ በይ አትናደጅ አትናደጅ፣ የሥራ ጉዳይ ነው። ላይ ዝም እንደዚህ ሲደረግ ስለሆነ የሚታየልን ለዛ ነው። ዩቱብ እንግዲህ ምን እናርግ ብላችሁ ነው። አረኳን እንትን ሆነ ንቆ